ሞቀ ቢዩ ታርጋለች። የሚገርማችሁ ግን ማለት ነው አሁን አብዛኛው የጨረቃ ፋሚሊ እየሰበከ ያለ ቤት በስተቀር አንድ ነው። ምን እንደሆነ ታውቃለሽ? ይሄን ሁኔታ ማለት ነው ዩዘር እያሉ ነው። አንዱ መጣችና ማለት ነው፣ ሲቀብራራዋ ቤት ማለት ነው። መጣችና የቡሩኬ ፎቶ ነው ያደረገችው። ሰሚራ ነው ማነው የምትባለው? እንትና ታውቃለች። አየለች እዛ ነበረች ነበር። አዩዬ አላስገባችኝም። እኔ ሲቀብራራ የምትባለው ስትመጣ እናገራታለሁሰማሻት አስሬ እኔ አልሰማሁ እምቢ አለችኝ። አስሬ እንትን አልኩኝ፣ አንቺ ለማረጋጋት ብያ አስገቢ ብላ አስገቢ ብላት እንዲ ያለ ከዛ፣ ምን አለች የሀይሚ እህቶች የሚባሉት መተውኛ ቅርታ መጠየቅ አለባቸው፣ አለች። እኔ እናቴ የዘንዶ ምላስ የመሰለው መዘዝኩታ። ኔ በስመ አብ ወይ ንግግራችን እኔ እኮ አንቺ ለማረጋጋት ነበር ልገባ ያልኩት፣ ብላ በእነዚህ አታረጋጉኝ። እኔ ምላሳቸውን እነዚህ ገመዳፋቸውን ጠምጥሜ ነው እንደ ዘንዶ ባብጠብ ማረጋቸው መቻ ሰራችሽ። የቤቷ ባለቤት መቻ ሰራች። ዝም በይ ዝም በይ። ዝ ምላ ነገርኳት እኮ አንቺ። ስታስገቢ መጀመሪያ ፕሮፋይል ንኪ፣ ፕሮፋይላቸውን ነክተሽ እነዚህ የማን አድናቂ የሁለቱን ጥሩ ነው የሚያዋቸው እንዴ ነው ብለሽ አንዷ ገብታ ታዳምጥልሻለች። ብታይ በቤቷ የሃይሚን ፎቶ የዘቀዘቀች

እን እኔ ራሱ ብሌን እንደው በጣም ተሰማኝ። እግዚአብሔርን እንደው ብሌን የምን ነው ጠዋት ከብታ ቢሆን አልኩኝ። ይቺ ትጂ ቀብራሯ የምትባለው አስገቢ ብላት አስገቢ ብላት። የሆነ የአሳ ሾክ ጥሩልኝ፣ ሽራ አድርጉላት። የአሳ ሾክ ታውቂያለሽ? የአሳ ሾክ ጉሮሮች ላይ የሚሰካ የምታወሪውን ነገር አታስጨርሰሽም። ዝም በሉ ዝም በሉ ዝም በሉ አይባልም። ልንገርሽ፣ እዚህ ቤት ትምጣ። ጥሩልኝ፣ ሼራ ድርጉላት። ቀብራት ቲናኝ ቀብራራዋ ትምጣ። እኔ እዛ ቤት አይቻታለሁ። እነዛ ቤት ማለት ነው፣ እነዛ ተንከሲሶች ቤት ትናንትና፣ አባይ ፎቶ አውርቻለሁ አውርጃለሁ። እናቷን ትረገጥ። እኔ ራሱ ፎቶ ቤታቱ ዝግዝግ አይቻለሁ። ከምቻታ ልጅ አሁን እንትኑ ሳያልቅ ነው። እኔ ያዩሃት ሊቭ ላይ ትምጣ፣ ፈልጋታለሁ አታስወራሽም። አሁን የሰው ልጅ እኮ አስተያየትም ማውራትም ይችላል። የሆነ ጉርሮች ላይ ትቆማለች። በቃ ዝም በሉ፣ ዝም በሉ፣ ዝም በሉ፣ ዝም በሉ አይባልም። ሚዲያ የተከፈተው የሰው ልጅ አስተያየትም ሊሰጥ ነው። እስትሰደቢም ዝም በይ ነው የምትልሽ። ምን አይነት አባባል ነው? አይባልም። በጣም የምትናገር እንትን ትላለች። ጨረሳ ላይ ናት። ዩዘር ጋ ነች፣ ዘማን ዩዘር ጋ ነች። ካገኛቸው እፈልጋታለሁ። ቀን ቀን ለምን እንትና ከስተካፍታለች? እኔ ቅድም ገና አንቺን ላይሽ እንትን ስለ አይቻታለሁ፣ ገስ እኔ አልገባሁኝም ግን እንትን ስለሚመጣል ስክሮል ሳረግ አይቻታለሁ። ገስት እንትን ሳትል አልቀረችም። እኔ ወደ አስሬ የሆነ ሌላ ኩላት አስገቢ። ከኔ በኋላ ብዙ ሰዎች ነው ያስገባችው

እነዚህ ናቸው እንደ አትናቂ፣ የብሩኬ ብሩኬን ደጋፊ ነን የሚልሽ እነዚህ ናቸው ብስብሶች። ክፉ ያናገራሉ፣ በወንድምሽ ይድረሻል። ለጠላት ያደርገዋል። ለጠላት ለጠላት አለች። እሷም ሰው ሲዋደድ እና ሲፈቅር አይወድም ወይ ሰው አለች እኮ በቃ ጥሩ ደስታ ላይ ሲሆን አይወድም ወይ አለች ለእነሱ እንደው እመቤቴ ማርያም እንደው እናቴ እናቴ ቅድስት ድንግል ማርያም እንደው እሷን አንዱ ያሳየው ነው። አንዱ መታ ማን ነው ስሟ ልጅ ሳኒም ነበረች እና ነበረችና ምን አለች የሃይሜቶች ይቅርታ ይጠይቁን መጥተው በቤታችን መጥተው ይቅርታ ይጠይቁን እኛ ሼር አድርጉና ድርሱላት እኔ ምድረ ቆሻሻ ምድረ ለቃቃ ሚሆን አበዙ። ከታች ሆናችሁ ዋቸው የቡሩክን ፕሮፋይል ያደረጉትን

ያላቸው ሀይባ የላቸውም። ከአንዱ አንዱ ማይሻል ዛሬ ደግሞ ስለሜ ዛሬ እንደወሬው ከተነሳ እኛ ብዙ ስለሆነ አለች። እኛ ብዙ ስለሆነ የሀይ ምህቶች ኑና ከእኛ ጋር ተቀላቀሉ ብለዋል። ይምጡና ከኛ ይቅርታ ይጠይቁን። ያሲን ሙት፣ እኔ በጆሮዬ ነው የሰማኋቸው። ከቤታቸው ከሳችሁኛ እየሰማኋቸው ማለት ነው። የማን ነው የሚበልጠው ልነግርሽ እኮ ነው። ከዛ አንቺ ውሸታም ብዬ ልጽፍ ስል ለመኑ እና ብታይ ትናንትና ሲለምኑ ነው ያመሹት አለች። ስትል ከታችሁ እያሳደባለሁኝ ስል ብሌን ትደውልና አስወጣችኝ። አንቺ ተረገምሽ አስወጣችኝ ነው ኮመንት እየጻፋልኩ። እግዚአብሔር ይመስገን፣ እንዴት አመሸሽ ሰላም አመሻችሁ እያለች ነው። እግዚአብሔር ጆዲላና አዚ ዲዳና ሰላም አመሸሽ ማለት ነው እና እኛ ትዝስ ያልናቸው እኮ ይኸውልሽ ይውጣላቸው ብለን ነው ዝም ያልናቸው። አበዙት። እኔ ሰውን እየዘቀዘቁኝ ነው። ሲዘቅቁኝ እኔ ችግር የለብኝም፣ ግን አሁን አበዙት። ጭራሽ ማቸው ይቅርታ አይጠይቁ። ጭራሽ ተወጋ ብለው አሁ ለራሱ ላይ አድርገው ማርያምን ይሄን የተመኘችው ልጅ ቤቷ ይግባ፣ በቤቷ እንትን ደርሶት እየሆ

ው አመጡት። ማነው ያመጡት ታዲያ? ለእዛ ባርክሽ? ወይ ወይ እዛ ጋር ሲሳም ታውቃለህ? ሄደር የቀመሳችሁ ታውቃላችሁ። እዛ ጋር ሲሳም ማን አን ከመሳሙ ራሱ ስታገለባብጠው፣ ወደዛ ስታረገው፣ ወደዚህ ስታረገው የህጻሌ መጫወቻ አሻንጉሊት ታረገችው እ አደ እንኳን መልስ ሊመልስላት እንኳን ሊቆጣ፣ ኧረ እኔ ምንም አልሆንኩኝ። በዛ ታገላፍጠዋለች፣ በቃ ታረቀዋለች። ግን አንቺዬ፣ በቃ ትክክለኛ ማነታቸውን የምታውቂው ከካሜራ ጀርባ ነው። ካሜራ ላይ ስታያቸው እሷም ቁጡ ናት፣ እሱም ቁጡ ይሆናሉ። ግን አስብያ አየሽ፣ በካሜራ ጀርባ ያለውን በቃ እንዴት አይነት ሰዎች እንደሆኑ እኔ በጣም ነው የገረመኝ እኮ ተጫወተችበት። በዛሬ አሁን ተናገረች፣ ተናገራት ስል እኔ ውስጤ የሆነ እንትን ይልብኛል። እንኳን ሊናገራት እኔ ምንም አልሆንኩኝም። እኔ ማነኝ ፍቅር ወይኔ ሳዳ፣ ወይኔ ሳዳ። በቃ እሺ፣ በውስጥ እንገናኝ። የምሰጥሽ ነገር አለኝ። ለሰው እንዳታሁነይ

ውዴ የዛሬው ቪዲዮ ፎቶ አለሽ እ ፎቶ ፎቶ ትልቁ ትንሽ ጨዋለሁ። ስንት ሰው ሰበስባለሁ መሰለኝ። ቆይ ቆይ ላደርግ ነው ቆይ ምናምን

እነዚህ ልጆችን በክፉ የሚያቸው እንደው ከምድረ ገጽና እያጥፋቸው አሜን። ትልቅ ደረጃ ይድረሱ አሜን። ከክፉ ነገር ይጠብቃቸው አሜን። እኔ ወይ